ክርስቶስ ተንሣ ሙታን በአብይ ኃይል ወስልጣን አሰሮ ለሴጣን አገአዝ ወለአዳም ሰላም ሚዜስ ኮነ ፍስሃ ወሰላም አድማጭ ተመልካቾቻችን እንኳን ለብርሃነ ትንሣኤው አደረሳችሁ። ዋይ ዜማ

በሰንበትም ማታ ለእሁድ አጥቢያ ማርያም መግደላዊትና ሁለተኛዋም ማርያም መቃብሩን ሊያዩ መጡ። እነሆም ታላቅ የምድር መናወጥ ሆነ። የእግዚአብሔር መልአክ ከሰማይ ወርዶና ቀርቦ በመቃብሩ አፋፍ ድንጋይ ላይ አንከባሎ በላይዋ ተቀመጠ። መልአኩም እንደ መብረቅ፣ ልብሱም እንደ በረዶ ነጭ ነበረ። እነሱም ከመፍራት የተነሳ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 ቃለ ሕይወት ያሰማልን ልል ነበረ። ቀደምከኝ። በመላው ዓለም የምትገኙ የኦርቶዶክስ እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ፣ በሰላም አደረሰን። እንግዲህ ልዩ የበዓል ዝግጅት በቀጥታ ከኢትዮ ሶስት ስልሳ ስቱዲዮ ወደ እናንተ እያደረስ እንገኛለን ፕሮግራማችንን በዩትዩብ ረምብልና ትዊተር የምትመለከቱ ተመልካቾቻችን ፕሮግራማችን ለሌሎች እንዲደርስ ላይክ፣ ሰብስክራይብ እና ሪትዊት ማድረጋችሁን እንዳትረሱ። ይህ ፕሮግራም በሚኒሊክ ሳተላይት በቀጥታ ለበርካታ ሚሊዮን ተመልካቾች እየደረሰ ይገኛል። መልካም የፋሲጋ በዓል ይሁንላችሁ። እናመሰግናለን አብራችሁን ስለሆናችሁ፣ ሁልጊዜም ደስ ይለናል። ሽሜ አንተም እንኳን አደረሰ። መላው ባልደረቦቻችን፣ አጋሮቻችን፣ ደጋፊዎቻችን በረጅሙ ጉዟችን ላይ አብራችሁን የነበራችሁ የቆያችሁ ሁሉ እንኳን አደረሳችሁ ማለት እንፈልጋለን። የትንሳኤ በዓል ዛሬ በድምቀት እየተከበረ ነው የሚገኘው። በልዩ ዝግጅት የበዓል ልዩ ዝግጅት ፕሮግራማችን አሁን ጀምሯል። እስከ ፍጻሜው ከእኛ ጋራ ቆዩ። የእንኳን አደረሳችሁ መልእክታችን በያላችሁበት፣ ለሁላችሁም፣ በዱር በገደል ላላችሁ፣ በሆስፒታል ታመው ላሉ፣ ብዙ መከራና ስቃይ ለሚያሳልፉ ሁሉ ይህ በዓል መቼም የሀዘን እና የቁዘማ አይሆንምና የትንሣኤ በዓል ስለሆነ እንኳን አደረሳችሁ መባባል ወግ ነው፣ ሃይማኖት ነው፣ ስርዓትም ነው። በዚሁ አጋጣሚ ቀደም ሲል እንደገለጽ ነው መልአኩም በተገለጸ ጊዜ አርብ ጥልቅ ሐዘን ነው። ሳምንቱን ሰሙነ ሕማማት ነው። እሁድ ትንሣኤ ነው። በትንሣኤ ቀን ማንም ሰው ጽልመት ጥቁር እንዳይለብስ ልብሱ ጻዳ ይሁን። ይሄ በዚች ዓለም በኮንትራት የኖርንባት ጊዜ የትኛውንም ያክል ጥልቃ ዘን ቢገጥመን ትንሣኤን በተቻለ መጠን በሐዘን ላለማሳለፍ ጥረት ማድረግ ያስፈልጋል ከዚህ የሚበልጥ በዓል? ከዚህ የሚበልጥ ታላቅ ቀን የለምና ነው። ይሄንን ስንል ለበዓል እንኳን አደረሳችሁ ስንል ክርስቶስ ሰላም ነውና ስለ ሰላም ስንናገር ሰላም ያጣው ህዝባችንን ዘንግተን አይደለም። ጻዳ ስንንለብስ ጽልመት የለበሱ ወገኖቻችን እንዳሉ በመዘንጋት አይደለም። በበዓለ ትንሣኤ ግን ጻዳ ልበሱ። በበዓለ ትንሣኤ ግን ልባችሁ የቱንም ያክል ቢያዝን ክርስቲያን የሆናችሁ በሙሉ እንደ ዳዊት ሁኑ። ዳዊትም ልጁ ከኃጢአት የተነሳ ቢታመም በእግዚአብሔርም ቁጣ ሊቀሰፍ ቢል ማቅ ለበሰ፣ አመድነሰነሰ አዘነ፣ አለቀሰ በጣም ጸጉሩን ነጨ፣ ቆዳውን ከፊቱ ገፈፈ፣ ምግብን ባፉ አልዞረም ነበረ። ከሐዘኑም ብርታት የተነሳ ሊሞት ነው ብለው አገልጋዮቹ አጋሮቹ፣ ሁሉ ቤተሰቦቹ ፈሩ። ነገር ግን የእግዚአብሔር ቁጣ ነበረና ያ ህፃን ልጅ መሞት እንዳይቀር ሞተ። ሊነግሩት ፈሩ ለዳዊት ታመመ ስንለው እንዲህ ያዘነ ሞተ ብንለው እንዴት ሊሆን ነው ብለው ፈሩ፣ ለመንገርም ጨነቃቸው። መጨረሻ ግን ወደ ዳዊት ገቡ። ልጅህ ያዘንክበት፣ ልጅህ የቆሰልክበት፣ ልጅህ የተጨነቅክበት አረፈ፣ በቃ እግዚአብሔር ወሰደው ብለው እየተጨነቁ ነገሩት። ዳዊት ያንን ሲሰማ እንዴት ይሆናል ብለው ሲጠብቁ ከላዩ ላይ ማቁን አነሳ፣ አመድ ላዩ ላይ የነበረውን አመድ አቦነነ፣ ወደ መታጠቢያው ሄደ፣ ሰውነቱን ታጠበ፣ ፀዓዳ ነጭ ለበሰ፣ ዘውዱን በላዩ ላይ መልሶ ጫነ፣ በዙፋኑ ላይ ተቀመጠ። ደነገጡ። እንዴ ዳዊት ታሟል ስንለው እንዲህ ሆኖ ሞቷል ስንለው እንዴት ፀዓዳ ለበሰ? እንዴት ወደ ዙፋኑ ተቀመጠ? አሉ ቅዱስ ዳዊት ግን መልስ ነበረው። እግዚአብሔር ሰጠ፣ እግዚአብሔር ነሳ። በታመመ ጊዜ በተጨነቀ ጊዜ እግዚአብሔር ምህረቱን እንዲያደርግ አዘንኩ፣ ነገር ግን በቃ የእግዚአብሔር ውሳኔ ነውና ሄዷል አይመለስምና እንግዲህ ጻዳ ለብሳለሁ አላቸው። እናም ሐዘን ያለበት ሰው በሙሉ ያንን እንዲተው ነው። ክርስቶስ በመቃብር ፍለጋ ልባቸው አዝኖ ሩጠው ማልደው በሌሊት ሄዱ መልአኩም እንደ መብረቅ አስፈሪ ሆኖ ጻዳ ለብሶ ከፀሐይ ሰባት እጅ አብርቶ ጠበቃቸው። ደንግጠዋል። ባዩት ጊዜ አትፍሩ አላቸው፣ አትዘኑ አላቸው። እጅግ ነጭ ነበር የለበሰው ይላል። ስለዚህ ትንሣኤ ቀን ማንኛውም ያዘነ በጣም እጅግ ክፉ ስርዓት በመኖሩ በድሮን ያለቁ በርካታ ወገኖች እንዳሉ የደረሰው መከራ ገና ሁለት ቀን ሶስት ቀን እንዳላሳለፈው ግልጽ ነው። በትንሣኤ በዓል ግን ሃይማኖት አላችሁና በምንም ልባችሁን ከሐዘን ጠብቁት የሚል መልእክት ለማስተላለፍ እንፈልጋለን። የመጽሐፉም ትእዛዝ ይሄ ነውና፣ በዚሁ አጋጣሚ ለመጨረሻ ጊዜ የምለው መጽሐፈ እንባቆም ምዕራፍ ሶስት ላይ እንዲህ ይላል። ገደብ የለው በትንሣኤ በክርስቶስ ያመነ ማንም ሰው ቢኖር እርሱ በጥልቅ ሐዘን ውስጥም ቢሆን በእግዚአብሔር ግን ደስ ሊለው እንደሚገባ እምባቆም ሲጽፍ እንዲህ አለ። ምዕራፍ ሶስት፣ ምንም እንኳን በለስም ባታፈራ፣ በወይን አረግ ፍሬ ባይገኝ፣ እርሾች መብል ባይሰጡ፣ በጎች ከጋጥ ውስጥ ባይገኙ። እንግዲህ አስተውሉ ይሄንን ሁሉ ይላል። ምንም እንኳ በለስም ባታፈራ ይላል፣ በለስ አላፈራችም። እርሾች መብልም ባይሰጡ ይላል፣ በእርሻ ላይ ምግብ የለም ረሃብ ነው። በጎች በጋጥ ውስጥ ባይገኙ በጎች ከበረቱ ቢጠፉ ከጋጡ ምንም ባይገኝም ምንም ባይኖር፣ እኔ ግን በእግዚአብሔር ደስ ይለኛል። እግሮቼን እንደዋላ እግሮች ያደርጋል በከፍታዎችም ላይ ይመራኛል ይላል። ስለዚህ ደስታ የሚደረገው ሁሉ ሲሞላላህ አይደለም። ክርስቶስን ባሰብክ ጊዜ የጎደለህን በሙሉ ረስተህ በእርሱ በክርስቶስ ደስ ይበልህ ስለሆነ ነው። ለዛ ነው ያነሳው። መብል የለም ሁሉ አልቋል። ባዶውን ነው። ብርቱ ሀዘን አለበት። በዛ ሁሉ ግን እኔ ግን በእግዚአብሔር ደስ ይለኛል እግሮቼን እንደ ዋላ እግሮች ያደርጋል በከፍታዎች ላይ ይመራኛል ነው የሚለው። ላዘናችሁ መጽናናት ይሁን። በድጋሚ እንኳን ለብርሃነ ትንሳኤ አደረሳችሁ። በዚህ መንፈስ ባለ ትንሳኤን እያከበርን እንቀጥላለን። በምድር ላይ ያለ ማንኛውም ሀዘን ትንሣኤን ከማክበር እንዳይከለክላችሁ። ዕንባቆም ብቻ ሳይሆን ቅዱስ ዳዊትም ምንም እንኳን በለስም ባታፈራ ዕንባቆም ብሏል። ቅዱስ ዳዊት በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም፣ በትርህና መርኩዝህ እነሱ ያጽናኑኛል። በፊቴ ገበታን አዘጋጀ በጠላቶች የፊት ለፊት ራሴን በዘይት ቀባ፣ ጽዋህም የተረፈ ነው። ቸርነትና ምረት በህይወት ዘመን ይከተሉኛል፣ በእግዚአብሔር ቤት ለዘላለም እኖራለሁ ነው የሚል እዛ ምንም እንኳን ጨለማ ነው። ከክርስቶስ ፍቅር የሚለየኝ ምንድን ነው ይላል። ከዚያ ደግሞ ጨለማ ነው፣ ስቃይ ነው፣ ሞት ነው፣ መከራ ነው፣ አንዳችም የሚያስፈራኝ የለም፣ የሚያስደነግጠኝ የለም ይላል ቅዱስ ዳዊት። ስለዚህ ሞት የመጣባችሁ አትፍሩ ማለት ነው። የእግዚአብሔር ስም በተነሳበት ጊዜ ማንም ስበብ እንዳይፈጥር ለሐዘን ስበብ እንዳትፈጥሩ፣ ለደስታ ምክንያት ፍጠሩ። እግዚአብሔር የወደደውን አድርጓል በሉና መልካሙን ጊዜ አምጣ። በድጋሚ እንኳን ለብርሃነ ትን ትንሣኤው የደስታ ይሁን ሲባል በዚህ መንፈስ በሃይማኖታዊ መንፈስ እንየው ለማለት ነው። ትልቅ ነገር ነው እንግዲህ። ይህንን ፕሮግራም በቀጥታ ከኢትዮ 360 የሚተላለፈውን የምትከታተሉ አድማጭ ተመልካቾቻችን በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል የፋሲጋ በዓል በሰላም አደረሳችሁ። እኔ መመሪያችን በምድር ላይ እስካለን ድረስ መጽሐፍ ቅዱስ ነው ትእዛዙን መፈጸም ህጉን ማክበር ይገባናልና፣ ወንድሜ ሃብታሙ አያለው እንግዲህ ከመጽሐፍ ቅዱስ ጠቀስ ጠቀስ እያደረገ የሰጠን ነገር መመሪያችን ይሁን። እንግዲህ በእስር ቤት የወደቃችሁ ከቤተሰቦቻችሁ ተለይታችሁ መከራን እየተቀበላችሁ ላላችሁ፣ መጠለያ አታችሁ በሜዳ ላይ የወደቃችሁ፣ እንዲሁም በኑሮ ውድነት መከራችሁን እየበላችሁ ያላችሁ ወገኖቻችን በሙሉ እግዚአብሔር ያስባችሁ፣ መልካም በዓል ይሁንላችሁ እንግዲህ